አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ስትይበልኝ ሰላም ለሀገራችን። እና ዛሬ ጅማ እንዴት ነበር ውሎ፣ ቆይታ እቃ አጥባችሁ ጨረሳችሁ ወይ? የመድሃኒት ቅመማት ይችላችኋለ? ቼ አላህ ይጠብቃችሁ፣ አላህ ይገዛችሁ፣ አላህ ያብርታችሁ። በዱአችሁም አትርሱኝ፣ ላአላህ ብላችሁ ዱዓ አድርጉልኝ ማለት ነው። ወዳችኋለሁ። ብዙ ሀጃ አለብኝ። አላህ ሀጃሽን ይምላልሽ በሉኝ ባሉኝ፣ አላህ ኸይሩን ነገር ያ ይምራሽ በሉኝ ኢንሻአላህ። አላህ ለለይለቱል ቀድርን ይወፍቀን እና አለ ለተቸገረው ሁሉ አላህ የሚረዳው አላህ ነውና የሚረዳው ዱዓ አድርጉልን በዱዓችሁ ለፈለስጢሞችም አሁን ደግሞ በዝ በዝናብ በዝ በብርድ አሁንም ደግሞ ጦርነቱ ተነስቶባቸዋልና ዱአ አድርግላቸው ለወገኖቻቸው ቢድሆን ጋብዛችኋለሁ። በጣም ልብ የሚነካ ነው። አላህ ሱብሃነ ተዓላ ይርዳቸው። ለእኛም አላህ ይርዳ፣ ሀገራችን ሰላም ያደርግልን፣ እመተ ሙስሊሙን አለም ሁሉ ሰላም ያደርግልን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በዱአችሁ አትርስኝ። መልካም፣ ወዳችኋለሁ አሰላሙ አሌይኩም ራህመቱላህ በረካቱ። እንዴት ናቸው? እዚህ ከስር የምትመለከቱት ቪዲዮ ከተለያዩ አካባቢዎች ተሰደው በደብረ ብርሃን ስደተኞች ካምፕ የሚገኙ ናቸው እና እነዚህ ስደተኞች ካወሩት ውስጥ በጣም ያሳዘነኝን ነገር አንድ ነገር ላስታውሳችሁ ነው። ሴቶች የንጽህና መጠበቂያ በጣም እየቸገራቸው እንደሆነ ተናግረዋል ሙስሊም የሆናችሁ ያልሆናችሁም ሁላችሁም ኢትዮጵያውያን በአንድነት ተረባርባችሁ እዚህ ከስር ያስቀምጥኩላችሁ አካውንት የኢኽላስ በጎ አድራጎት ድርጅት አካውንት ነው በሱ ተረባረቡና የንጽህና መጠበቂያ እዚህ ስደተኞች ካምፕ ላይ ላሉ ሴት እህቶቻችን እናደርስላችኋለሁ ቪዲዮን በደንብ ሼር አድርጉት ሰላሙ አለይኩም ወራህመቱላህ ወበረካቱ በድሬዳዋ የክርስትና እምነት ተከታዮች የረመዳን ጾም ወር ምክንያት በማድረግ ለእስልምና እምነት ተከታዮች የኢፍጣር መርሃ ግብር በዛሬው ዕለት አካሂደዋል። እቺ ናት ትንሿ ኢትዮጵያ ድሬዳዋ። ታዲያ እንድታስይዘኝ የምፈልገው አንተን ነው አለችኝና፣ ያለሁበት ድረስ መጣች። ሰፈር ድረስ መጥታ ሻሃዳ እንዳስይዛት ከተቀመጥም በኋላ ጠየኳት፣ ለምንድን ነው ሰበበለ ሂዳያሽ እንደሆን እኔን የመረጥሽ ዋልኳት? ኤውን ላለችኝ ተናናሽ እህት ወንድሞች አሉኝ፣ እነርሱን ሁሉ የምቆጣጠረው ቤት ውስጥ ያለውን ሃይማኖታዊ ስርዓቱ፣ መስቀላቸውን በትክክል እንዲያደርጉ ነጠላ እንዲለብሱ እሁድ ከቤተ ክርስቲያን እንዳይቀሩ ጸበል እንዲጠጡ አጠቃላይ ሃይማኖታዊ የሆነው ስርዓት በሙሉ ቤት ውስጥ ኮስተር ብዬ የምቆጣጠረው እኔ ነኝ። እንደው ሲያጠፉና ከመስመር ውልፍት ሲሉ እራሱ ቤተሰቦቻችን ለእኔ ነው የሚነግሩኝ። እኔ ነኝ የምቆጣችሁ የነበረው። ታናናሾቼም ብቻ አይደለም ታላላቅ ቤተሰቦቼን ጭምር እረፉ እያልኩኝ ሃይማኖታዊ ስርዓት ውስጥ የማስገባ የነበርኩት እኔ ነበርኩ አለችኝ። ታዲያ አንድ ቀን አላህ ስብሃነሁ ወተዓላ የመረጠኝና የወደደኝ ቀን ላይ ከእናቴ ጋር ቤት ውስጥ ተቀምጠን ቲ ክቶክ እየተመለከትኩኝ ድንገት የአንተ ቪዲዮ ደመጥኩትና ከንግግር መካከል አንዲት አረብኛ ቃል ስለነበረች እናቴ እንደምታውቅ ስለማውቅ ጠየኳት፣ አለችኝ። እናቴ ወዲያውኑ መለሰችልኝና ቪዲዮውን አሳለፍኩት። ከደቂቃዎች በኋላ ግን እናቴ ከነበረችበት ምስጠት ልትወጣ አልቻለችም። እዛ ተካዜ ውስጥ ገባች፣ ወደ ኋላ መለሳለች። ይኸውልህማ እናቴ ሙስሊም ነበረች። አባቴን ስታገባ ነው እስልምና ለቀቀችው። ነገር ግን ስንመለከታት እስልምና ከውስጧ እንዳልጠፋ ታሳብቅ ነበረ። ትንሽ ቃል ስላስታወስኳት ብቻ በዚህ ደረጃ ወደ ኋላ ተጓዘች። እናቴን አስተዋልኳት፣ ስላለው ነገር ጠየኳት። ውስጧ ላይ የእስልምና ብርሃን እንዳልጠፋ ተገነዘብኩኝ። እኛን ብላ እኛን ለማሳደግ ስትል ኢኮኖሚ ቅድሜ መፈርጠም ስላለባትና እኛን ማሳደግ ስላለባት እንጂ ውስጧ ላይ እስልምና እንዳልተዳፈነ ከእናቴ ገባኝ። በዚህም ምክንያት ከነዚህ ሁሉ ዓመታት በኋላ መዳፈን ያልቻለው ሃይማኖት ምንድን ነው ስል እስልምናን ማጥናት ጀመርኩኝ። ወላሂ ትላለች አነበብኩኝና በእስልምና ተማረኩኝ። ታዲያ ሻህዳ መያዝ ፈለኩኝ። በዙሪያ ባሉ ሰዎች መያዝ ይችል ነበር። አንተን የመረጥኩህ ግን እንዳጠና የእናቴን ስሜት እንዳነብ ያደረከኝ የአንተ ቪዲዮ ነው እና አንተው ሻህዳ ካላ ያስያዝከኝ ብዬ አንተው ጋር መጣሁኝ። ኢንቦክሱን ስለመለስክልኝ ደስ ብሎኛል። ሻህዳ ይይዛለሁ አለችና ደስ እያላት ሻህዳ ያዘች። እንሻላህ ታናናሾቼ ሲያድጉ እስልምናን ቀስ በቀስ እነግራችኋለሁ፣ አስተምራችኋለሁ። እናቴን ወደ ቀድሞ ማንነቷ እንድትመለስ እኔ አጋዥ ነኝ። ዛሬ ላይ ግን ለራሴ ዲኔን ማወቅ እፈልጋለሁ አለችኝ። በዚህ በዚህ መንገድ ተለያየን። እስልምና የቀልብ ብርሃን ነው። በነገራቶች አማካኝነት ቢሸፋፈን እንኳን ልክ ወርቅ ጭቃ ውስጥ ቢወድቅ ጭቃውን አጥመን ወርቅነቱን እንደምንይዘው ሁሉ እስልምና የማይዳፈን ብርሃን ነው እና አላህ ለሁላችንም ዲን አልስላምን ይወፍቀን። ወሰላሙ አለ ሄሎ፣ የኔው ውድ ዛሬ አንገናኝም። አዑዙ ቢላሂ ሸይጣን ረጅም አንቺ ሸይጣን ዝጊ ሁለት እያ ስልኬ ላይ እንዳትደውይ። لا اله الا الله ለው አልምዬ፣ ምን አባክ ፈልገህ ደወልክ? ማን አለኝ ያለ አንቺ አልምዬ። አሁን ነው ትዝ ያልኩህ ባሰጧም ሽማግሌ። ጓደኞቹ አሰላሙ አለይኩም ወረሐመቱላሂ ወበረካቱሁ። የከይድ ስራ ቪዲዮ ስለሆነ ምንዳ ስለምታገኙበት እን ቪዲዮ ኮፒ ሊንክና ሪፖስት እንድታደረጉልኝ በአላህ ስም እጠይቃችኋለሁ። መቼም አፋር ሲባል ሰምታችኋላ፣ በሃይማኖቱ የማይደራደር በሀገሩ የማይደራደር አይደለም። ሰዎቹ ግመሎቹ ሀገራቸውን ያውቃሉ የሚባሉ ድንቅ ህዝቦች ናቸው። ዛሬ ላይ በተፈጥሮ አደጋ ምክንያት ከቀይና ከንብረታቸው የተፈናቀሩ ብዙ ወንድምና እህቶቻችን አሉ። እነዚህ ወንድምና እህቶቻችንን ለመደገፍ ነገ ጅሙዓ ከምሽቱ ሁለት ሰዓት በኢትዮጵያ አቆጣጠር በሳውዲ አረቢያ አቆጣጠር ስምንት ሰዓት ላይ በጅዳ ቆንስላ ጽህፈት ቤት የአፋር ልማት ማህበር ጥሪ አቅርቧል። ወገኖቻችን እንደግፍ፣ ወገኖቻችን ወደ ነበሩበት እንመልሳቸው፣ እናብላቸው፣ እናጠጣቸው። ያንዱ ችግር ለሁላችንም ችግር ነው። እንደ አማኝ አንድ አማኝ እኛ በልተን እሱ ማደር የለበትም። ስለዚህ ይሄን ቪዲዮ የትኛውን ቦታ አሸጋርጋችሁ ነገ ከምሽቱ ሁለት ሰዓት ላይ በኢትዮጵያ አቆጣጠር በሳውዲ